ማለት ነው ታፋ እና ታፋዋ ተጋጥሞ ማለት ነው። ዳቦ እንኳ ይታይም። ታፋ እና ታፋዋ የተላቀቀ አይደለም ሀቂቃው

በሌላ ቤት ማጥቶ ልኮ ልጆች ሰብስቡ አንድ አምስት ስድስት ያለ ስድብ ያለ ስድብ ወይኔ

ቆይ ግን፣ አረ ቆይ ቆይ፣ የሩታ እህቶች እየጠፋችሁ ነው። በሰላም ነው?